ዜና መጽሔታችን እንደቀጠለ ነው። የተከበራችሁ ተመልካቾች፣ አሁን ደግሞ ሰዓቱ የቢዝነስ የዘገባ ሰዓት ነው። ከዘገቦች ጋር ቆይታ ልታደርግ በተለይም ገበያው ስቱዲዮ ትገኛለች። ቤቲ፣ መልካም ጊዜ ነች። አመሰግናለ ስፈልግ ደምናራችሁ ድ ተመልካቻችን ከእኩለ ቀን የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ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 አፈጻጸሙን የበለጠ ለማሳደግ ባህላዊ ቀፎዎችን ወደ ዘመናዊ ቀፎ የመለወጥ ስራ በስፋት እየተሰራ መሆኑንም ተናግረዋል። ከአንድ ባህላዊ ቀፎ የሚገኘው ምርት ከ10 ኪሎ ግራም እንደማይበልጥ አንስተው ከዘመናዊ ቀፎ ግን ከ35 ኪሎ ግራም በላይ ምርት እንደሚገኝም ጠቁመዋል። ዘመናዊ ቀፎ የማር ምርት በብዛትና በጥራት እንዲጨምር ማስቻሉን ጠቅሰው ባለፉት 9 ወራት 1.9 ሚሊዮን ዘመናዊና የሽግግር የንብ ቀፎ ለህብረተሰቡ መሰራጨቱን ገልጸዋል። በሀገሪቱ በተለመደው ባህላዊ የንብ ማነብ ስራ ብዙ ምርት እንደማይገኝ በማስታወስ ምርታማነትን ለማሳደግ ለንብ አናቢዎች በስፋት ዘመናዊ የንብ ቀፎ እየተከፋፈለ እንደሚገኝም አስታውቀዋል። በተጠናከረ መንገድ እየተተገበረ በሚገኘው ዘመናዊ የንብ ማነብ ስራ ንብ አንቢዎች ከፍተኛ ገቢ እያገኙ መሆኑንም ተናግረዋል። በዓላትን ተከትለው ሊያጋጥም ከሚችል የሀሰተኛ ገንዘብ ዝውውር ራስን ለመጠበቅ ዲጂታል የገንዘብ መለዋወጫ ዘዴዎችን መጠቀም እንደሚገባ በኢትዮጵያ ንግድ ባንክ የባህር ዳር ዲስትሪክት አስታወቀ። ሀሰተኛ ገንዘብ ማዘጋጀት፣ ማዘዋወርና መጠቀም ደግሞ እስከ አምስት ዓመት በሚደርስ እስራት እንደሚያስቀጣ ተደንግጓል። ሃይማኖት ተስፋዬ የባህላት ወቅትን ተከትሎ ከፍተኛ ግብይቶች የሚካሄዱበትን አጋጣሚ በመጠቀም ሀሰተኛ የገንዘብ ዝውውሮች ይካሄዳሉ። ሀሰተኛ የገንዘብ ዝውውር ከግለሰብ ጀምሮ በሀገር ምጣኔ ሀብት ላይ ከፍተኛ ቀውስ ስለሚያስከትል ህብረተሰቡ በግብይት ወቅት የሚቀበላቸውን ገንዘቦች ትክክለኛነት ማረጋገጥ እንደሚኖርበት በኢትዮጵያ ንግድ ባንክ የባህር ዳር ዲስትሪክት ዳይሬክተር አቶ ደሞዜ ባልቢ ተናግረዋል። ባህል ወቅት በመሆኑ ጋ ተያይዞ እናያን ነገሮች ይጠበቃሉ። በብዙ ቦታዎች በተለይ የውጭ ሀገርም የሀገር ውስጥ ገንዘቦችም በኮንትሮባንድ በተለያየ አጋጣሚ ወደ ሀገራችን የሚገቡበት ሁኔታ ነው የሚሆን ና በግለሰብ ደረጃ ከፍተኛ ኪሳራ ያደርሳል፣ በሀገር አቀፍ ደረጃ ከፍተኛ ኪሳራ ነው የሚያደርሱት። ህብረተሰቡ ከዚህ መጠንቀቅ ይኖርበታል። ህብረተሰቡ ከአጭበርባሪዎች ራስን ለማዳን ና ሀሰተኛ የገንዘብ ዝውውርን ለመግታት ከጥሬ ገንዘብ ግብይት በመውጣት ዲጂታል ገንዘብ ልውውጥን መጠቀም እንደሚኖርበትም አቶ ደሞዜ አስረድተዋል። የሚደረጉ ገንዘብ ግብይቶች በጥሬ ገንዘብ የምናደረጋቸው ከሆነ ለእነዚህ ነገሮች በጣም የተጋለጥ ነው የሚሆነው እና ከነዚህ ነገር ለመዳን በተለይ ግብይትን በዲጂታል ባንክ አገልግሎት ቢጠቀሙ ትልቅ አማራጭ ነው የሚሆነው። ዲጂታል ባንክ አገልግሎት መጠቀም ፈርጀ ብዙ ነው ጥቅሞች ያሉት። አንደኛ ግብይቱ መፈጸሙ፣ ክፍያ መፈጸሙ አስተማማኝ የሆነ መረጃ የሚገኝበት ሁኔታ ነው የሚሆነው። የገንዘብ ለገንዘብ ዝውውር ግን ብዙን ጊዜ ያው እምነትን መሰረት አድርጎ ነው እንጂ ገንዘብ መቀበሉንም መክፈሉንም የሚያረጋገጥ ነገሮች የሚገኙበት ነገር አይደለም እና በተለይ ህብረተሰቡ በዋናነት እንደየ አካባቢ ነባራዊ ሁኔታ በአካባቢ ያለው ቴክኖሎጂ የኔትወርክ እንቅስቃሴ ጋር ተያይዞ የተለያዩ የዲጂታል መጠቀሚያ ዘዴዎች አሉ። ሞባይል ባንክ ማንኛውም ግለሰብ መጠቀም ይችላል። የፖስት ማሽን መጠቀም ይችላል። ግብይቶችን በዚህ ነገር መፈጸም ከገንዘብ ንክኪ ውጭ ነው የሚሆኑት። ከዛ ውጭ ደግሞ ኤቲኤሞችን መጠቀም መሰረታዊ ነገር ነው የሚሆነው። ሀሰተኛ ገንዘብ የሚባለው ከብሔራዊ ባንክ እውቅና ውጭ የሚታተም ገንዘብ ሲሆን ሀሰተኛ ገንዘብን የሚያዘጋጁ የሚያዘዋውሩና የሚጠቀሙ አካላት እስከ አምስት ዓመት ሊደርስ በሚችል ስርዓት ሊቀጡ እንደሚችሉ በአማራ ክልል ፍትህ ቢሮ የኢኮኖሚ ጉዳዮች አቃቢ ህግ አቶ ስንታዮ ቸኮል ይናገራሉ። ሀሰተኛ ገንዘብ ያዘጋጁ ሰዎች፣ ሀሰተኛ ገንዘብ ሲያዘዋውሩ የተገኙ ሰዎች፣ ሀሰተኛ ገንዘብ ይዘው የተገኙ ሰዎችን በተመለከተ ሰነዶችን ጨምሮ እነሱም እንደየሁኔታው ከአምስት ዓመት እስከ አስራ አምስት ዓመት ሊደርስ በሚችል እስራት ሊቀጡ እንደሚችሉ በህግ ድንጋጌ ማለት በህጉ ተወስኖ ተደንግጎ ይገኛል። ሀሰተኛ ገንዘብ ዝውውርን ለመቆጣጠር የሚቻለው የፍትህ አካላት በሚያደርጉት የምርመራና ቁጥጥር እንዲሁም በህብረተሰቡ ትብብር ድርጊቱን ከምንጩ ለማድረግ የሚያስችል ጠንካራ ስራ መስራት ሲቻል ብቻ ነው ይላሉ አቶ ስንታየው። ፖሊስ ምርመራ ሲያደርግ ምንጩን ሊያደርግ የሚችል መንገድ ምርመራ ማድረግ አለበት። ህገወጥ የሆነ ገንዘብ ሲገኝ ወይም ሀሰተኛ የሆነ ገንዘብ ሲገኝ ገንዘቡን ይዘ ተገኘው ሰው ብቻ አይደለም። እንግዲህ ይህ ህገወጥ የሆነ ገንዘብ ሀሰተኛ ሆኖ ገንዘብ ታትሞ ነው የሚለው። ስለዚህ ማን ያተመው? ይሄ ምንጩ የት ነው? የት ተገኘ የሚለው ነገር እሱን ሰፊ የሆነ ምርመራ በማድረግ እነዛን ሀሰተኛ ገንዘብ የሚያመርቱ ሰዎችን፣ ሀሰተኛ ገንዘብ የሚያትሙ ሰዎችን እነሱን ለማግኘት ጥረት የሚያደርግ ምርመራ ወጥ የሆነ ምንድን ነው ምንጩን ሊያደርግ የሚችል ምርመራ ማድረግ አለባቸው። ህብረተሰቡ የገንዘብ ዝውውር ልምዱን ወደ ዲጂታል ዘዴዎች መቀየርና አጠራጣሪ የሆኑ ገንዘቦች በሚያጋጥሙበት ወቅትም በአቅራቢያው ላሉ የህግ አካላትም ሆነ ለባንኮች በማሳወቅ ከሀሰተኛ ገንዘብ መታለል ራስን መከላከል እንደሚገባም ተገልጿል። ወደ ውጭ የቢዝነስ ዘገባችን አለፍን። ባለፈው መጋቢት ወር አፍሪካውያን ሀገራት